ሰላም ልጆች፣ ሰላም ወላጆች። ዛሬ ባለ ሁለት እግር ፊደል ስለሆነችው ስለ በ እንማራለን። እሺ ልጆች፣ በን ታቋታላችሁ ልጆች? እስኪ አሳያችሁ። አያችሁት ልጆች? እቺ በፊደል ትባላለች። ዛሬ ስለዚች በፊደል ቤተሰቦች እንማራለን። በበፊደል ቤተሰቦች ቃላት እንመሰርታለን፣ መዝሙር እንዘምራለን፣ እንጫወታለን። እሺ ልጆች በጽሞና ተከታተሉ። እንግዲህ ልጆች እንደነገርኳችሁ በፊደል ስንት እግር አላት? ሁለት እግር። እንደኛ እንደ ሰዎች ስንት እግር አላት? ሁለት እግር አላት። እንደናንተ ሁለት እግር አላት ማለት ነው። እናንተ አንድ ቀኝ አንድ ግራ እግር አላችሁ አይደል? ይኸው ሁለት እግር አላት። እስኪ እንቁጠረው ትግር ስንት ግር አላት? በ ሁለት ትግር አላት። በ ምን ይታያችኋል ከላይ ልጆች ምን ይታያችኋል? በግ በግ ይታያችኋል አለ ያው በግ በ በግ በ በግ እስኪ በግ በግን ይዋት በበግን ይዋት ስንት ግር አላት ብያችኋለሁ? ሁለት ትግር በበ ምን አይነት ቃል መመስረት እንችላለን? በ በግ በ በር። የእናንተ ቤት በር አለው አይደለ? በ በር ማለት እንችላለን። በ በግ ማለት እንችላለን። በበሬ ማለት እንችላለን። እሺ ልጆች እቺ በነች እንዳትረሷት። እሺ በነች። እሺ ቀጣይ ደግሞ በ ብለን ከበቀጥሎ ያለችው የበቤተሰብ፣ ቡን መጣች። ቡን መጣች። ቡና አያችኋት ልጆች አያችኋት? ቡን ከላይ ምን ይታያችኋል? ሁለት ነገር አለ። ሁለት ነገር አለ። ቡም ላይ እዚጋ ምን አለ? ቡና ቀጥሎ ምን አለ? ቡችላ አለ። ቡችላ አለ። ቡና አለ። ምክንያቱም ቡ ስለሆነች፣ በቡ የምን መሰረታቸው ቃላቶች ናቸው። ቡ ቡና፣ ቡ ቡችላ። ስለዚህ ቡ ምን አይነት ድምፅ ታወጣ ለመስላችሁ ልጆች ሚል ድምፅ ታወጣለች እሺ ኡ ሚል ድምፅ ታወጣለች ለምን መሰላችሁ ልጆች እዚህ ጋር ስለምትወጋ ጎኗ ጋር ውግት ስትደረግ ኡ ሚል ድምፅ ታወጣለች ሁሉም ፊደሎች እዚህ ጎናቸው ጋር ውግት ሲደረጉ ኡ ሚል ድምፅ ታወጣለች ስለዚህ ምን እንላለን ኡ እንላለን ስለዚህ እቺ ምን አይነት ፊደል ነች የተወጋችው ፊደል ቡ እሺ ልጆች ከቡ ቀጥሎ የምትመጣው ፊደል ማለች ማለች የበ ቤተሰብ ሶስተኛዋ ፊደል ነች። ምን አይነት ናት? ምን አይነት ናት? ምን አይነት ናት? ሁለተኛው እግሯ ተሻፏል። ምን ሆኗል? ሁለተኛው እግሯ ተሻፎባታል፣ እንዴ እንደዚህ ሽፍ ብሎባታል። እሺ ልጆች አያችኋታ። ስለዚህ በቢ ፊደል ደግሞ የምንመሰርተው ቃል ቢ፣ ቢራ፣ ቢራ። አያችኋታ። ቢ ፊደል ለምን መሰላችሁ? ኢ ምትለው ምታለቅስ ማርቀስ ነው አይደል ልጆች? ኢ ማለት ማርቀስ ነው። ስለዚህ ራስ ይሻፈፍባት። በጣም አዝላ ይላለቀሰች። ስለዚህ ምን አይነት ድምፅ ታወጣለች ማለት ነው? የሚል ድምፅ ታወጣለች። አያቸኋላ ቢቢራቢሮ። በቢቢራቢሮ መዝሙር ታቃላቸው አደለ? ደስ የሚለው መዝሙር፣ ያ ደስ የሚለው እሱ መዝሙር እንዘምር፣ እንዘምር ሺ ልጆች

ቢ ፊደል ቃል መሰረትን ሸፋፋ ፊደል ቢን አየን። አሁን ቀጣዩ ፊደል ማን ይመስላችኋል? እስቲ ገምቱ። ማይመስላችኋል ማይመስላችኋል? ባፊደል መጣች። ባፊደል አያችኋት። ባፊደል ባላያችኋት። እዚህ ጋ ምን ይታያችኋል? ባባልዲ፣ ባልዲ ውሃ የምንቀዳበት፣ ባባልዲ ማለት እንችላለን ባ ባርኔጣ ማለት እንችላለን። ያው በባልዲ ምን እናደርጋለን? ውሃ ቀዳለን። እሺ አያችሁ በባልዲ ምን አይነት ፊደላት ምን አይነት ፊደላት? አንደኛ እግሯ ተቆርጧል አንደኛ እግሯ ሲቆረጥ ደግሞ ምን ል ድምፅ ታወጣለች መሰላችሁ አ የሚል ድምፅ ታወጣለች ሁሉም ፊደሎች የመጀመሪያ እግራቸው ሲቆረጥ ሁለት እግር ያላቸው ፊደሎች የመጀመሪያ እግራቸው ሲቆረጥ አ የሚል ድምፅ ያወጣሉ። ስለዚህ ምን ይሆናሉ ምን ትሆናለች ባ ትሆናለች ማለት ነው አ ስለምትል ባ ትሆናለች ማለት ነው አያችሁ ስለሚያማቸው እግራቸው ቁርጥ ሲደር አ ይላሉ እቺ ደግሞ

ምትል ፊደል ናት። ታያቸዋታል? ቤ ፊደል ቤ። እዚ ጋ ምን ይታያችኋል? ቤት ቤ፣ ቤት፣ ቤት። ናያቸት ቤቷ ናያችዋት። ፊደል ቤ፣ ፊደል ምን አላት? ቀለበት፣ ቀለበት ተሸልማለች። ሁሉም ሁለት እግር ያላቸው ፊደላት ልጆች ቀለበት ሲሸለሙ ደስ ስለሚላቸው ኤ ይላሉ፣ ኤ ይላሉ። ስለዚህ እቺ ቤት ሆናለች ማለት ነው በስለሆነች የበቤተሰብ ስለሆነች ቤት ሆናለች ሁሉ የሚል ድምፅ ነው የሚያወጡ ስለዚህ ቤት ሆናለች ለምን ቀለበት ስለተሸለመች በጣም ደስ ስላላት ስት ቤት ሆናለች ማለት ነው ቤት በጣም ጎበዝ ልጆች በጣም ጎበዝ ልጆች በጣም ቸው በሏት ቤን ቸው በሏት ቀጥሎ የምትመጣው ፊደል ማናት ልጆችዬ? እስቲ ገምቱ። ከቤ ቀጥሎ በ ቡ ቢ ባ ቤ ብ። ቀጣዩ ፊደል ማናት? ቀጣዩ ፊደል ማናት? ብ ነች። አያችዋት? ብ፣ ህይወት ህይወት ህይወት። እንዴት እንደምታምር ምን ይዛልን እንደመጣችኋት። እዚህ ጋ ብ ብርቱካን ይዛ መታለች። እዚህ ጋር ደግሞ ስኩት ይዛ መታለች። ትወዳላችሁ ልጆች? ብርቱካን የሚወድ ማነው? ብስኩት የሚወድ ማነው? አያችኋት አደለ? በብርቱካን አለች፣ በብስኩት አለች። ማነው ብርቱካን የሚወድ ለማልስት እሺ። ብስኩትስ ማነው የሚወድ? ደስ ብላለች። ሁለት የሚበላ ነገር ይዛን ልመጣች። ብ ብርቱካን፣ ብ ብስኩት። ምን ሆናለች ልጆች? ብ ብ፣ እንዴት ናት የመጀመሪያው አያችሁ፣ ቡ አይደለችም። ቡ ሁለተኛው እግሯ ላይ ተወጋችሁ። በግ በብስኩት ወይም በብርቱካን የመጀመሪያ ወይም አንደኛው እግሯ ላይ ተወግታለች። በብርቱካን ብስኩት። አያችሁ ልጆች፣ ቻው በሏት፣ ልትሄድባችሁ ነው፣ ብስኩቱንና ብርቱካኑን ይዛ ቀጣይ ፊደል ማነች? ቀጣይ ፊደል ሰባተኛዋ ፊደል በ ቡ ቢ ባ ቤ ብ ብርቱካን ብለን ቀጣዩዋ ፊደል እየመጣች ነው። ተዘጋጁ ተዘጋጁ። አያቸዋት አያቸዋል ልጆች አያቸዋል። ማናት? ማለት ወይ ከላይ ደግሞ ቦርሳ ይዛልን? የመጣችው ቦ ቦርሳ የሚያምር ቦርሳ ነው አለ ተቆርጧል። ደግሞ ቦ የመጨረሻ ፊደል ነች። ሰባተኛዋ ፊደል ነች። ቦ የመጨረሻ ስለሆነች ኦ አለቀ ትላለች። ስለዚህ ቦ ነች ይቺ። አያችኋታል? ሁለተኛው ጉራ ተቆርጦባታል። ከዛ ደግሞ ስላለቀ የመጨረሻዋ ስለሆነች ኦ ትላለች። ቦ ቦርሳ፣ ቦ ቦርሳ። ይወት በደንብ ሁለተኛው ጉሯ የተቆረጠው ቦርሳ ደስ ትላለች። ልጆች ቸው በሏት፣ ቸው በሏት፣ ቸው ልጆችዬ እያለቻችሁ ነው። ልጆች እንግዲህ ዛሬ የበቤተሰቦችን ተማርን። በስንት ቤተሰቦች ነበሯት ልጆችዬ? ሰባት ሰባት፣ እንደዚህ አያችሁ፣ ሰባት ቤተሰቦች ነበሯት። በ ቡ ቢ ባ ቤ ሰባቱ የበ ቤተሰቦችን ተማርን ዛሬ ልጆችዬ፣ እንዳትረሱ፣ ሺ፣ እንዳትረሱ። የቱ ጋር የምታስቀምጡት? እዚ ውስጥ፣ እዚ ውስጥ ቁልፍ አድርጉበት። ቁልፉት፣ ቁልፉት ልጆች፣ ቁልፍ እንዳይጠፉ፣ ሺ። በሚቀጥለው ስለሚጠይቃችሁ መርሳት የለባችሁም። ዛሬ ምን ተማርን የበ ቤተሰቦችን ቃላት መሰረትን፣ ዘመርን። ስለዚህ ልጆች መርሳት የለባችሁም። እናንተ ጎበዝ ስለሆናችሁ ምንም ነገር መርሳት የለባችሁም። በጣም ወዳችኋለሁ ልጆች። ቻው ልጆች፣ በሚቀጥለው እስከምንገናኝ። በጣም ወዳችኋለሁ ቻው።